ስለ ሙዶቼ እንዴት ናችሁ? ዛሬ ደግሞ አብረንም የምንሰራው ቆንጆ የአትክልት ሾርባ ነው። እንደምታዩት አንድ ቀይ ሽንኩርት፣ ካሮት፣ የዳቦ ቄቤ እንደዚህ ትንሽ አመሳ አመሳ አደረኩኝና ዝኩኒ ከታተፌ ፍሪጅ ውስጥ አስቀምጬ ነበረ እሷን በሙቋ እንደዚህ ካደረኩት በኋላ ድስቱ እስከክትት በኋላ ክኖር አድርጌ ዝግታርግ ያስቀመጥኩኝ። ከዛ አሳ ነበረኝ። አሳውን ደግሞ በስጎ ቅጠልና ነጭ ሽንኩርት ትንሽ ዘይት አድርጌ ማሜት አደረግኩት አድርጌ ያው በግሪል እንደዚህ ጠበስኳት። በጣም ቆንጆ ነው። በጣም ነው የምትወዱት። ምንም ስለሌለው እንዳይፈራርስ ግሪል ነው ያደረግኩት። በዱቄት ምናምን አላደረግኩም። ራሱ አሳውን ብቻ ነው። በላዩ ላይ ደግሞ ገብስ ዳቦ ነበረኝ። እሷን እንደዚህ ደረኩኝ በኋላ ላዩ ላይ ሎሚ ጭምቅ አድርጌ እንደዚህ አሳይን የጠበስኩትን ክትፍትፍ አደረኩኝ። በጣም ነው ቴስቲ ነው፣ በጣም ቆንጆ ነው። ግዴታ አይደለም አሳው ዝም ብሎ ቤት ስለነበረኝ ነው። ባይኖርም ጀስት አትክልቱ ብቻ ይበቃል። ሾርባ ግን ካላችሁም ዶሮም ስጋብ ካላችሁም ማድረግ ትችላላችሁ፣ ያገኛችሁትን። ከሌለም ደግሞ ግዴታ አይደለም። እንደዚህ ሾርባው ደርሷል። እንደምታዩት ከዛ በጁስ ሜከር እንደዚህ ፍጭት ማድረግ ትችላላችሁ። የሌላችሁ ደግሞ እኩል አድርጋችሁ ባትፈጩትም አስተካክላችሁ መስራት ትችላላችሁ። እንደዚህ ፍጭት ካደረግኩት በኋላ መልሼ ድስት ውስጥ ከተው በደንብ ላም እንዲል ማለት ነው። ሾርባዬ እንደዚህ ውፍር ብሏል እና ውሃ ጣል አድርጌበታለሁ፣ እንደምታዩት ቀጠን እንዲል ብዙ ምንትል እንዳይል። በጣም በቃ እንዴት እንደሚጣፍጥ ነግራቸው አልችልም። ቀላል ነው። ትንሽዬ ጨው ስላነሰበት ጨው እንደዚህ ጨመርኩበት። በዚህ ላይ ትንሽ ክሬም ነበረኝ፣ ክሬም አደረኩበት። ባይኖርም ምንም ችግር የለም ግዴታ አይደለም ክሬምም እሱ እንደሱ ለምን መጀመሪያ የዳቦ ቅቤ ስላደረግኩበት ክሬም ባጨምሩበትም ምጨምሩበት በጣም ይጣፍጣል። ከሌለ ግን ግዴታ አይደለም ክሬም መጨመር። እንደዚህ ቶስት ያደረግኩትን የገብሱን ዳቦ እንደዚህ ቁርጥ ልጥ አደረግኩኝ። ከዛ በኋላ እቃይ ላይ ግሪን ያደረግኩትን አሳ እንደዚህ ካደረግኩ በኋላ በላዩ ላይ ሾርባይን እንደዚህ ያደረግኩኝ ከዛ በኋላ ከጎኑ ደግሞ ዳቦ ይህን እንደዚህ ቶስት የተደረገውን አስቀመጥኩት። በጣም ቆንጆ ነው። ሞክሩት፣ ትወዱታላችሁ።